ካናዳ ከመጣው በጣም ደስ የሚሉኝ ነገሮች ውስጥ አንዱ ዮርክቪል የሚባል ሰፈር ሄዶ ወክ ማድረግ ነው። ምክንያቱም ዮርክቪል ማለት የሀብታም መኖሪያ ነው። የሌለ የሱፐርካር አይነት የለም፣ የሌለ የዲዛይነር ስቶር አይነት የለም። እና ዩዥያሊ ዲሞቲቬትድ ሲሆን ወይ የስራ ሞራሌ ሲጠፋ እዚህ ሰፈር ሄጄ ወክ አረጋለሁ፣ ማኒፌስት አረጋለሁ። ከዲሲፕሊኔ ትንሽ ዘነፍ ምል ሲመስለኝ ዮርክቪል መጣና እንግዲህ ይህንን ለማግኘት ዲሲፕሊን እንደሆነ ስራ ብዬ እመልሳለሁ ራሴ። እና ዛሬ ግን ሶምቲንግ ስ ዲፍረንት ወክ እያረኩ እያለ የሆነ ጥያቄ ጭንቅላቴ ውስጥ ሬዝ አረገ። ያ ጥያቄ ምንድን ነው? ቻችን ላግዠሪ የሆነ መኪና ላግዠሪ የሆነ ላይፍስታይልን ስንመኝ የምር ውስጣችን ፉልፊል ያደርገዋል ብለን አስበን ነው ወይስ የሆነ ነገር ፕሩቭ ለማድረግ? ጥያቄ ሪፍሬም ላድርግላችሁ። ማንም ሰው እናንተ የማያገኝበት ምድረ በዳ ላይ ብትኖሩ ኖሮ ያን ሮልስ ሮይስ ትመኙት ነበረ? እንደኔ መኪናና ላግዠሪ ላይፍስታይል የሚወድ ሰው፣ ነገር ግን ይሄ ጥያቄ ጭንቅላቴ ውስጥ ከተነሳ በኋላ አመለካከቴን ትንሽ መቀየር ጀመርኩ። ሰው ባያገኘኝ ቦታ ብኖር ያንን መኪና ስቲል እመኛለሁ። እውነት ለመናገር ማሳካቱ በጣም ደስ ይላል፣ ምክንያቱም የለፋውበት ነገር ነው። ፕላስ ለፍቼውን ነገር ካሳኮ በኋላ ለራሴ የሚኖረኝ ሪስፔክት እየጨመረ ይላል። ነገር ግን ትሩሊ ለዛ ነገር ብቻ፣ ለዛ ለግዠሪ ላይፍስታይል፣ ለዛ መኪና፣ ለዛ ዲዛይነር ልብስ አይደለም ሙሉ ህይወት የምሰዋት ያለብኝ። እናንተን እስኪ አንድ ጥያቄ ልጠይቃችሁ። ማንም ሰው ባያችሁ፣ ምንም አይነት ኃላፊነት ባይኖርባችሁ፣ ምን አይነት ላይፍ ስታይል መኖር ትፈልጋላችሁ? የእኔ ላይፍ ስታይል ልንገራችሁ። የሆነ ቢሽ ዳር ቤት ገዝቼ ጠዋት ስነሳ በቃ ፀሐይ ወጥታለች ካልጌ ወርጄ ምናም ልብሴ ለባብሽ ቢች ላይ ቤርፉት ወካሪጌ ምናም የተለያዩ ስኪሎችን እማራለሁ። በቃ ራንደም ስኪሎች አሉ አለ ሰርፊንግ መማር፣ ቦክሲንግ፣ ቴኒስ በቃ ዩ ኔምት አክቲቭ የሚያደረገኝን ነገሮች በሙሉ መማር፣ ቤተሰቦቼ ሪታየር ማድረግ፣ ሀቪንግ አ ወንደርፉ ፋሚሊ መወዳቸው፣ እኔንም የሚወዱኝ አላረለ ሄልቲ የሆነ ፋሚሊ፣ እንደሱ አይነት ቤተሰብ። ከዛ በተጨማሪ ደግሞ ሌሎች ሰዎችን ሲስቁ ት ሌሎች ሰዎችን ማስደሰት፣ ለሌሎች ሰዎች መስጠት በተቻለኝ አቅም። በጣም ማቴሪያሊስቲክ ሰውነኝ ብዬ ባስብም ነበርኩ፣ አትሊስት። አሁን ግን በትንሹ ለመቶ እየሞከርኩ ነው ሶ ሰው ባያየኝ መኖር የምፈልገው ላይፍ ስታይል እኔ ፐርሰናሊ ይሄ ነው። እናንተም እስኪ እራሳችሁን ጠይቁት። ማንም ሰው የሌለበት ቦታ ላይ ብትኖሩ ምን አይነት ላይፍ ስታይል መኖር ትፈልጋላችሁ? ሮልስ ሮይሱ የምፈልጉት ከሆነ ጂዋገኑ የምትፈልጉት ከሆነ ዘን ትሩሊ ያ ነገር እናንተን ያስደስታችኋል ማለት ነው። ለሰው ብላችሁ አይደለም ማተር እንደምታደርጉ ፕሩቭ ለማድረግ አይደለም። ለሰዎች ይህን ነገር አሳክቻለሁ ለማለት አይደለም። የምር እናንተ ፈልጋችሁት እንዳረጋችሁት ማረጋገጫችሁ እሱ። አሁን ወሬን ልተወና ምን እንደተፈጠረ እዚህ ጋር ልንገራችሁ። ሶ ራንደም ፓርኪንግ ውስጥ ገባን። ያልነበረ የመኪና አይነት የለም። በቃ ፖርሽ ረከሰ። በየቦታው ፖርሽ ነበረ። ላይን አፓርጎ፣ ሶስት ፖርሽ ምናምንት ያላችሁ እየዞረን ፓርኪንጉን ሩፍቶፕ ላይ ደረስን። ሩፍቶፕ ስንደርስ አንድ ጂ ዋገንና የሆነ ፖርሽ አይ ቲንክ ጂቲአር ስሪ መሰለኝ ቆሞ ነበረ። ዘን አየኑ ቪውን ምናምን በጣም ተመቸን። ዞር ዞር ማለት ጀመረን ምናምን ከዛን ከላይ የሆነች መክላረን አይ ሶስኪ ሷን ወደ ምክላረ ኑ አይጠጋን እያለ ይያለ ሴኩሪቲ ኦፊሰሩ ወጥ ምን እያረጋችሁ ነው ምናምን መኪና ያላችሁ እንደዚህ ያለ አይየለንም ምናምን ስንለው እኔኮ መክላረኑ የእናንተ መስሎኝ ነው ዝም ያልኳችሁ እንጂ እዚህ መውጣት አይፈቀድም ብሎ ከባድ የሆነ ኢጎ ውስጥ ሰጠ። ይህን ያክል ፏ ብለን ነው ወይስ እኛላ ለማስቀየም ነው የእናንተ መስሎኝ ነው ያለን? እየተባባልን ወጣን። መንገድ ላይ በጣም ብዙ በድጋሚ ሱፐር ካሮች አየን፣ ላምቦ አየን፣ ወደ ሶስት አራት ሮልስ ሮይስ ሲገባ አየን። ከዛ ሁሉ ግን እኔ ኖቲስ ያረኩት ደስ ያለኝ ምንድን ነው የሆኑ ሽማግሌና አሮጊት ነገር ናቸው አንድ ላይ ናቸው፣ አይ ቲንክ እጅ ለእጅ ተያይዞ ላግዡሪ ከሆነ መኪና ውስጥ ነው የወረዱት። የሆነ ዲዛይነር ስቶር ገቡ፣ እየተሳሳቁ ነው። እቃቸውን ገዝተው ወጡ። በቃ የሆነ ላይፍ ስታይላቸው አቺቭ አቺቭ አድርገው ይለኛል ማለት ነው። ትናንትናን እንደዛ ኢንጆይ እንዳደረግ ነው አለፈ። ሶ አሁን ከቢዝነስ ፓርትነሪ ጋር ተገናኝተን ለቲክቶክ የሚሆኑ ኢንተርቪዎችን ሹት ልናደርግ እየሄድን ነው። በጣም ኤክሳይቲንግ ጌ ነበረ አሁን ነግሬያችሁ ስፖይል አላረግባችሁ እዚጋ ያለው አቪዳን ግን ምን ያክል ብዝነስ ኦነሮችን እንደሚያዋራ ሳያቅ ነው እየሄደ ያለው ምን እንደሚመስል እንመልከት እዚ እዚጋ ብዝነስ ኦነሮቹን አፕሮች አድርጎ ማዋራት የብዝነስ ፓርትነሪ ተራ ነበረ ተራ በተራ ነው እያደረግ ነው ያለ ነው እነሱ አሁን ላይ ትንሽ ቢዝነን አሉን ዲክላይን ያለን መባል ያለ ነው ወጣን። ከዛን ቀጣይ ስቶር እኔ ያረኩ አንፎርችኔትሊ አልቀረጸኝ ምሱ የኔ አስሞ ፓኬት ፍሪዋ ስላለች ዝም ብዬ ኢዚ ሊያውጥቼ መቅረስ እችላለሁ። ከአራት ሰዓት ዙረት በኋላ ለመጀመሪያ ጊዜ ቁጫ ምን ሳረግ እየዞርኩ እንደነበር ግን ልንገራችሁ ባለፈው የሰራው ቪዲዮ ላይ ትዝ ካላችሁ አዲስ ብዝነስ ጀምረናል። ያንን አዲስ ብዝነስ ማርኬት ለማድረግ ደግሞ የምንጠቀመው ኮንተንት ስትራቴጂ ምንድን ነው? እየዞርን የተለያዩ ብዝነስ ኦነሮችን ኢንተርቪው በማድረግ ከእነሱ ያገኘነውን ፊድባክ ለተለያዩ ሰዎች ማስተማር ነው። ኮንተንታችን ቫሉ የሰጣቸው ሰዎች ለእኛ መሬታቸውን ስለሚሰጡ ኢዝሊ ኛ ጋር መጥተው የምትሰጡትን ሰርቪስ እናምንበት፣ ከእናንተ ጋር መስራት እንፈልጋለን ይሉና ይህንን የነገርኳችሁ ሲምፕሊ ነው። ከጀርባ ብዙ ፈንላለው በጣም ብዙ ኦፈሮች አሉት። ያው ኢንደብት ገብቶ ለማየት ጊዜውም የለንም፣ ፕላስ ደግሞ በጣም እርቦኛ ልበላ ስለሆነ ነው ዝም ብዬ ከላይከላይ ልንገራችሁ ብዬ ነው። ዛሬ ወዘ ፋስኔቲንግ ዴ እና በጣም ሰክሰስፉል ቀን ነበር። ዛሬ ምን ያክል ብዝነስ ኦነሮችን ኢንተርቪው እንዳደረግን ልንገራችሁ። ወደ አስር ብዝነሶችን አፕሮች አድርገን ስድስቱ ዲክላይን አድርገውን፣ አንፈልግ የሚያሉ ብዙ ናቸው። ነገር ግን አራት ቦታዎችን ፊልም ልናደረግ ችለናል። ከዛ አራት ቦታዎች ደግሞ አንዱ ቦታ በጣም ፍሬንድሊ ነበሩ። ፕላስ መታችሁ ኮንተንት ቲም ያስፈልገናል፣ ስለዚህ ሙሉ ኮንተንት ክሬሽን ክሬሽናችንን እናንተ ሃንድል ልታረጉልን እንፈልጋለን ብለውና፣ ሶ ዛሬ የቀረጽነውን ቪዲዮ ካሳየናቸው በኋላ ሆፕፉሊ እንግዲህ አንድ ፖቴንሻል ክላይንት ሳይ እናረጋለን ማለት ነው። እኔ ግን እስካሁን ከተማርኩት ሌሰን ትልቁ ሌሰን እንደሆነ ታውቃላችሁ፣ ከአንድ ሰው ጋር ኮንትራት እስካልተፈራረማችሁ ድረስ ያሰው ሰው ክላይንታቸው አይደለም። ሶ እስከዛ ድረስ ኦፔሬዝ አላረግም። ምንም ነገር ኤክስፔክት አላረግም። በተቻለን አቅም ኳሊቲ የሆነ ቪዲዮ ለማስረከብ እንሞክራለን። ያልነገርኳችሁ ነገር ምንድን ነው? ቢዝነስ ኦነሮቹ ኢንተርቪው እንዲሰጡን ኢንሰንቲቫይዝ የምናደረግበት መንገድ ወይም የምናበረታታበት መንገድ ለቢዝነሳቸው ፍሪ ፕሮሞሽናል ቪዲዮ እንሰራላቸዋለን። ያንን ቪዲዮ ሶሻል ሚዲያቸው ላይ ፖስት ማድረግ ይችላሉ። ከፈለጉ የእኛ ሶሻል ሚዲያ ላይ ፖስት አድረገንላቸው ቪው ማግኘት ይችላሉ። ዋትኤቨር ዴይ ዋንት። እኛ ግን ኢንሰንቲቫይዝ የምናደረግበት መንገድ ኢንተርቪው እንዲደረጉልን የምንሰጣቸው ነፃ ነገር ነው። ምንጊዜም የሆነ አንድን ሰው የሆነ ነገር ስትጠይቁት የሆነ ነገር ኦፈር ማድረግ እንዳለሱ ነጻ ሰርቪስ። ያ ነጻ ሰርቪስ ግን ያንን ሰው መጥቀም አለበት። ዝም ብሎ አሁን እኔ መጥቼ ስለ ቢዝነስ ኢንተርቪው ላርግህ ከዛም በኋላ ነጻ ቡና እገዛልሃለሁ ትልኝ አልፈልግም። ምክንያቱም ነጻ ቡና ለኔ ምንም ቫልዩ ይዞ የሚመጣው ነገር የለም። ቡና አልተጣ ሶ የምትሰጡት ቫልዩ ሰው በሲምፕል ተርም ላስረዳው። ይሄ ሶ የምትሰጡት ቫልዩ ሰውን መጥቀም አለበት። ቢዝነስ ኦነሮችን ይሄ የተጠቀምነው ስትራቴጂ ነበረ ቻይ ወዘገዴ እንደ መጨረሻ ላይ ያረግ ነው። ኢንተርቪው ከሶዮ ጋር ከአስር ደቂቃ በላይ ነው ያወራነው። ለአንድ ደቂቃ ኢንተርቪው ለአንድ ደቂቃ ቲክቶክ ቪዲዮ ከአስር ደቂቃ በኋላ ነው ያው ከአስር ደቂቃ በላይ ነው ያወራነው። እንደም ከቻልኩ የተወሰኑ ክሊፖችን ለማካተት ሞክራለሁ። እኔ ማላሻችሁ ነገር ቢኖር በጣም ፊር አለብኝ። አልወድም፣ በቃ እንደዚህ ሰው ማዋራት ምናምን፣ ፍርሃት ባይኖርብኝም አፕሮች አርጊ ኖ መባል አፕሮች አርጊ አይ አንፈልግ መባል በጣም ያስጠላኛል። እሱ በጣም ኦቨርቲንክ አደረገው ኖ ተብያለሁ። ከዛ ኖ ተብዬ ደግሞ ማድረግ ሲደብረኝ እንዲህ ይህንን ነገር እንዴት ማድረግ ይደብረኛል፣ ጓደኞቼ እያደረጉት እንዴት እኔ ይደብረኛል ምናምን እል ነበረ በፊት። ለምሳሌ አሁን ኮልድ ኮል ስናረግ በፊት ከቢዝነስ ፓርትነሪ ጋር አብዛኞቻችሁ ልታውቁ ትችላላችሁ፣ ከቅዱስ ጋር ለሀምሳ ቢዝነስ ስልክ ስንደውል እኔ እያስጠላኝ ነበር፣ ምደውል አልወድም። አይ ዶንት ላይክ ቴኪንግ ኖ ፎር አንሰር። ግን ፓርትነር ቢዝነስ ፓርትነር ደግሞ ምንም አይመስልም ብሎ ሀያ አምስትም ሰላሳም ስልክ ደወለ ኖታ ባለም ተንተባተበም ወፍንም አይመስለውም እና ለምንድን ነው እኔ ብቻ ያ ስሜት የሚሰማኝ ብዬ አይ ቶት እኔ ጋር ብቻ ያለ ነገር፣ ግን ይሄ ሁሉም ጋር ያለ ነገር ነው። ከሰው ሰው እንለያያለን። እኔና ቢዝነስ ፓርትነሬ አንድ አይነት አስተዳደግ አይደለም ያለን፣ አንድ አይነት ማይንድሴት አይደለም ያለን፣ አንድ አይነት ፐርሶናሊቲም አይደለም ያለን። እኔ አይ ፎከስ ኦን ክሪኤቲንግ ሪሌሽንሺፕስ አይደለ። ሶ ሪሌሽንሺፕ ክሪኤት ማድረግ ላይ ፎከስ ማድረግ ከሆነ ደግሞ ኖ ያስፈራል። እንዴት ያንን እንዴት ያንን ማይንድሴት ሺፍት አደረጉት? ኢትስ ኖት አባውት ዳ አውትፑት አሁን የሆነ ቦታ ሄጄ ኢንተርቪው ላርጋችሁ ወይ ቪዲዮ ልስራ ወይ በዚ ሰርቪሴን ተቀበሉኝ ካልኩ በኋላ እነዛ ሰዎች እምቢ አሉኝ እሺ ያሉኝ፣ እኔ መቆጣጠረው ነገር አለ። እኔ መቆጣጠር የምችለው ብቸኛ ነገር ምንድነው? ኢንፑቴን ማስገባው ነው። በሩን ከፍቼ ገብቼ እነዛ ሰዎች ጠይቃቸዋል፣ ስልኩን ደውዬ እነዛን ሰዎች ጠይቃቸዋል። ስለዚህ ምን ጊዜም ጎል ሴት ስታደርጉ አውትፑት ኦሪየንትድ ሳይሆን ኢንፑት ኦሪየንትድ እኔ አስር 10 ክላይንቶችን አፕሮች አረጋለሁ እንጂ ሁለት ክላይንቶችን ሳይን አረጋለሁ መሆን የለበትም በፍጹም፣ ጎላችሁ። ምክንያቱም የምትቆጣጠሩት ነገር አለ፣ መቆጣጠር የምችሉት የምታወጡትን ፈርት ነው። አፓርት ፍሮም ት በጣም ኤክሳይቲንግ የሆነ ቀን ነበር። ያደክማል? አዎ በጣም እኔ ደስ ብሎኛል ዛሬ። ተቢዋነስ ኤክስፔክት አላረጉ። አሁን ምሳይ እበላለሁ፣ ትንሽ ቺል አረግና ደግሞ ወደ ስቱዲዮ ሄጄ ፐርሰናል ቲክቶኮች ፊልም አረጋለሁ። ከዛም በኋላ ኢን ቢትዊን የሆነ የምሰራው ነገር አይጠፋም። እንትኔን አላየሁትም፣ ካላንደሬን አላየሁትም እንግዲህ ወደ ምግባችን እንግባ። ኦስሞስ ይባላል። እንግዲህ ማይ ፌቨሪት ሬስቶራንት ቶሮንቶ ካናዳን እንደወደ ያደረገኝ ይህ ምግብ ቤት ነው። ኡፍ ዛቤር በቅ ትሰራለ፣ ትበላለ፣ ድጋሚ ትሰራለ፣ ትተኛለ። ያ ነው ላይፍስታይል። ጸደ ላይፍስታይል ማለት ይ አንድ ፐርሰንት እንዲቀረኝ ቪዲዮ ሊቋረጥ ይችላል። የመጨረሻ ቪዲዮን ፖስት ላረገው አማርኛ ቻኔሌ ላይ የመጨረሻ ቲክቶክ ቪዲዮ ይሆናል። ይሄ ሶ ትሬለር ነገር ነው እንደምታዩት፣ የሆነ ድራማቲክ ለማድረግ ሞክር ያለው፣ ጨለመ፣ መብራት መጣው ከዛም በኋላ ብቻ። ሶ ቅድም ኤክስፕሌን እያረግኩላችሁ ያለ ቻርጅ ዘጋብኝ ካሜራ፣ ከዛ በደንብ ኤክስፕሌን አላረኩላችሁ። ሶ ቪዲዮን አስገባውና እንዴት ኢንስፓይሬሽኑ እንዳገኘው ነግራችኋለሁ። ሁላችሁም በጣም ሰነፍ ናችሁ። ለምን እንደዛ እንዳልኩ ምን ሆኖ ነው በእናት ምን ነክቶ ሲሆን ይሄ ቪዲዮ ኢንስፓየር የተደረገው ሃይሊ በዘ ዊኬንድ ነው። የዘ ዊኬንድን አልበሞች ካያችኋቸው ዩዥሊ የሆነ ኤራ አለው አለ ከአንድ ኤራ ወደ አንድ ኤራ ሲተላለፍ ኮምፕሊትሊ መጀመሪያ የነበረውን ብራንዲንግና ፐርሶናሊቲ ቀይሮት ነው የሚለወጠው። እኔም እሱን ነው ለማድረግ የሞከርኩት። የመጨረሻ አማርኛ ቲክቶክ ቪዲዮ ፖስት አድርጌ አለው ለምን ፖስት ለምን አማርኛ ቲክቶክ ቻናሌን እንዳቆምኩት መወቅ ከፈለጋችሁ ቀጣይ የምለቀው ቪዲዮ መጠበቅ ይኖርባችኋል ማለት ነው። እዛ ላይ በደንብ አድርጌ ኤክስፕሌን አድርገዋለሁ። ምክንያቱም እንደዚህ ቭሎግ ላይ ዝም ብዬ አርክሾ መናገር ስለማልፈልግ አሁን ስቱዲዮ ነበርኩ። ስቱዲዮ መጣሁና ቀደም ኢንተርቪው ያደረግናቸውን ሰዎች ፉቴጅ ለጓደኝ ላኩለት። ኖሽን ላይ አፕሎድ አረኩለት። ለነሱ ያንን ዳውንሎድ አድርጎ ኤዲት ማድረግ ይሆናል ማለት ነው ስራው። ፖይት ፍሮም ዛት። ሌላ ምን ያረኩት ነገር አለ፣ እንዳለ መዘጋገብኩ ብቻ ወዝ ላይ። ይሄ ዝም ብሎ ሲምፕል ታስኮች ነበሩ አለ እነሱን ነው ለማጠናቀቅ የሞከርኩት። ከዛም በኋላ ስቱዲዮ ሄድኩ። ዝግ ነበረ፣ ዝግ ሳይሆን ቡኪንግ፣ የተሳሳተ ቡኪንግ ነበረ። ቡክ ያደረገችል ልጅቷ እኔ ለዛሬ ነበር ያልኳት፣ እኔ ለዛሬ ነበር ያልኳት፣ እሷ ግን ቡክ ያደረገችው ለነገ ነው። አሁን ካልመሸብኝ ዝም ብዬ የሆነ ፓርክ ላይ ፊልም ለማድረግ እሞክራለሁ። ከመሸብኝ ግን ነገ መጥቼ ፊልም አደርገዋለሁ ማለት ነው። ከዛ ውጭ በጣም ደክሞኛል፣ እንቅልፌ መጥቷል። እሱ መተኛት ነው እፈልገው ትንሽ እረፍት ነው ማድረግ ፈልገው። ምክንያቱም ትንሽ እረፍት ካረኩ በኋላ ደግሞ ኤዲት ማድረግ ያለብኝ ቪዲዮ አለ። እሱ እሱን አደርጋለሁ እንግዲህ ዳት ሁሉም ነገር ፕላናውት ለማድረግ እየሞከርኩ ነበር። በቃ ሁሉም ነገር ፐርፌክት መሆን አለበት። ቀጣይ ሳምንት የምናደርገውን ነገር በጭንቅላቴ ማሰብ ፈልጋለሁ። በዚህ ሳምንት የሚፈጠረውን ነገር በሙሉ ስትራክቸር አድርጌ መጨረስ ፈልጋለሁ። ግን የተረዳውት ነገር ምንድነው፣ ወትስናር ኦስ ላክዳል እንደዛ የሚሆንበት ጊዜ እና ቻንስ በጣም ስሊም። እሱ ላይ የፎከስ ከማድረግ ይልቅ ዛሬ መጨረስ ያለብኝ ነገር ላይ ፎከስ አድርጎ እሱን ጨርሰው መውጣት የተሻለ እንደሆነ ታይም ኤንድ ታይም አገን እየተማርኩ ነው። ከዚህ በፊትም ብዙ ጊዜ ተምሬያለሁ፣ ዛሬም ተምሬያለሁ። ምክንያቱም ሁሉንም ነገር ስትራክቸር ለማድረግ ስሞክሩ፣ ፕላን ለማድረግ ስትሞክሩ፣ አንደኛ ጭንቀት ውስጥ ትገባላችሁ። ሁለተኛ ያሰባችሁትን ነገር ሳጨርሱ ትሄዳላችሁ። ጭንቀት ውስጥ ትገባላችሁ ያልኩበት ሪዝን ለምንድን ነው ጭንቅላታችን ኢንፎርሜሽንን ዲክለተር ለማድረግ አለም የተፈጠሩ ጭንቅላታቸው የተፈጠሩ ክሪኤቲቭ ለመሆኑ አዳዲስ ነገሮችን ለመፍጠር ነው እንጂ ሪሌሽንሽፕን የአስራ ምናምን አመት ትራማን የምናምን አመት ወርክ ስትሪን ወደፊት የሚመጣ የምናምን አመት የወርክ ስትሪን ባላንስ አድርጎ ዲክለተር አርጎ አሬንጅ አድርጎ ለማስቀመጥ አይደለም። ጭንቅላታችሁ ያንን ማድረግ አይችልም። ያንንም እንዲያደረግ ፑሽ አታርጉት፣ ምክንያቱም ከአቅማችሁ በላይ። እስካሁን ያወራሁት ይሰማ ይሰማ አላቅም። በጣም ጫጫታ ነበር። ብቻ ራሳችሁ ከመጠን በላይ ቆሻት አታደርጉት። ዛሬ መስራት ያለባችሁ ላይ ፎከስ አድርጉ። ከዛ በተጨማሪ እንደዚህ ስትራክቸር ድሞ የምትፈልጉ ከሆነ ሁሉንም ነገር ፕላን አውት ማድረግ የምትፈልጉ ከሆነ ና ራሳችሁ የምታስጨንቁ ከሆነ እንደዚህ አይነት ሀሳብ እያሰባችሁ ጆርናል ማድረግን አድቫይስ አደርጋለሁ። ብዙ ጊዜ ተናገረዋለሁ። ጻፉት፣ የሆነ ቦታ ላይ አስፉት። ጋስ ኢንትሩሲቭ ተዋሪ ግን የሌለ እያሸነፈኝን ለዚህ ውስጥ እስኪ ዘለውጣ ዘለውጣ እያለኝ ሞክር ምን ይፈጠራል፣ ምናምን እያለኝ ነው። ውስጥ እግዚአብሔር ነ መገባ ግን ያስፈራል። አንዴ ከመጣ ያ ባቡር ገንድሶኝ ነው የሚያልፍ። አልፌ ወድኩ መውረድ የነበረብኝ ስቴሽን ወረድኩ ሳን አሁን አንድ ስቴሽን ተመልሼ ልሄድ ነው። ቤቱ ጋር ነው። ሄደ መጣ መጣ መጣ ደርሰናል። ባቡር ለመያዝ እንደዚህ ሳይሆን ምንሮጠው

ቪሎግ ሲሰራ ማለት ነው። ሁሌ ቪው አለው ሁሌ በደንብ ይታያል፣ ግን ደግሞ ሰብስክራይብ አይጨምር። ቪሎጉን እየወደዳችሁት ነው፣ ረጃጅም ቪዲዮ ስራ እያላችሁኝ ነው። ለምሮ ሰብስክራይብ ማታረጉት? አሁኑ ሰብስክራይብ አድርጉ፣ እናሳድገው። የምር በቃ የሚገርም ኢትዮጵያ ውስጥ አለ የተባለ ዶኪመንሪ እንትን ክሬት እናደርግ፣ ቫሊ ቪሎግን እናፈምሰው። የተረሳ ቫሊ ቪሎግ ቫሊ አንዴ በቃ የቪዲዮ የሆነ ቫሊዩ ከሰጣችሁ ሰብስክራይብ አድርጉ። ፕለስ ከዚህ በኋላ ደግሞ ቲክቶክ ላይ አታገኙኝም። በቃ አማርኛ መሆረው በቃ ዩቲዩብ ላይ ብቻ ነው። ስለዚህ ሰብስክራይብ አድርጉ። እንዴ፣ አታስለፍልፉኝ፣ ብዙ ደክሞኛል ራሴ